አብ እንግዲህ ዛሬ ደግሞ አንዳንዴ ፍቅር ለሁሉም ሰው አልተፈቀደም ይላል አንዳንዴ ፍቅር ለሁሉም ሰው አልተፈቀደም በደንብ አድርጎ ለአንተማ ተፈቅዶል ነበር ያብስራ ስራ ለአንተ በተለይ ለአንተ ሄሉዬን የመሰለች ንግስት እንቁ ተፈቅዶልችን የመሰለች እንደ ንግስት አድርገ ተንከባክበ እንድታኖራት እኮ ተፈቅዶል ተሰጥቶህ ነበር ግን ምን መሰለ ያብ ስራ አያያዙን አልቻልክበት አያዙን አልቻልክበትም። ያው በእጅ ያዙት ነገር ሆናብ ነው እንጂ ለአንተማኮ የእውነት ፈጣሪ መርጦ ስለመረጠህና ስለወደደ ሄሉዬን የመሰለች ሴት በዚህን ሰዓት አፍቃሪ፣ ልበ ንጹህ የሆነች ሴትን የዋ ሴትን እግዚአብሔር ላንተ ሰጥቶህ ነበር። ፍቅር ስላለማ ነው ስለተፈቀደልማ ነው ሄሉን የመሰለች ሴት የተሰጠህ እንጂ አንተ እንዳልከው አንዳንዴ ፍቅር ለሁሉም ሰው አልተፈቀደም የሚለውን እኛውን በአንተ ዙሪያ ተናል በአንተ ዙሪያ አይተናል ለአንዳንድ ሰው አሁን የፍቅርን አያያዝ አይችልበትም እና መልሶ ፍቅርን ይወቅሳል የእውነት አንዳንዴ ፍቅር ለሁሉም ሰው አልተፈቀደም ተፈቅዷል እናንተማ በደንብ ተፈቅዶል በተለይ ለአንተ ተፈቅዶል ብቻ ሳይሆን ተመርጠህም ነበር ሄሉን የመሰለች ሴት የተሰጠህና እኛ ያው ለአንተ እንደተፈቀደልህና ሄሉን የመሰለች ንግስት እንደ ንግስት አድርገ እንድታኖራ ተሰጥቶህ ነበረ። ያው አልቻልክበትም፣ ያብ ስራ አልቻልክበትም። ለማንኛውም ዛሬ ያብ ነው እንግዲህ እንደዚህ ብሎ የጻፈው ማለት ነው። ቤተሰቦቼ፣ አንዳንዴ ፍቅር ለሁሉም ሰው አልተፈቀደም፣ ለእኔም ይመስለኛል የተፈቀደንኝ አይመስለኝም ይላል። እንግዲህ ትቀበላላችሁ እንዴ? እኔ አየ፣ ስራ አልቻልክበት ነው እንጂ ተፈቅዶልህ፣ ሄሉን የመሰለች ጨዋ ቤተሰብ ያሳደጋት ምርጥ ልብ ያላት የዋህ ሴት። በዚህን ሰአት እንደዚህ አይነት ሴት ማግኘት ቀላል መሰለ? እግር ቢቀጥን ራሱ ያብስራ ስራ፣ እንደ ሄሉ ሴት የእውነት እንደ ሄሉ አይነት ሴት አታገኝም። የእውነቴን ነው። የሚገባ ጊዜ ይኖራል። በዚህ አጋጣሚ የእውነት ቤተሰቦች፣ የሁላችሁንም እወዳችኋል ነው፣ አከብራችኋል ነው። አስተያየታችሁንም በደንብ አድርግ እቀበላለሁ፣ አነባለሁ። ለተቻለኝ ደግሞ ያለችኋንም ኮሜንት እመልሳለሁ ግን አንዳንድ እህቶቼ አስተያየታችሁን እገባላለሁ፣ ችግር የለውም። ያው ምትክት ተይ እንደዚህ አትናገሪ፣ ነገ ይታረቃሉ እያላችሁኝ ነው። አንዳንድ ልጆች ናችሁ እና እኔ እኮ ምን አጠፋው? እኔ ምን ስተሰራው? እኔ እኮ ያብና ሄሉ እንዲለያዩ ሰራው እንዲ አልሰራውም። የእውነት እኔ እንደውም ሄሉን ከያብ ጋር እንዳየሁት ነው የወደድኩት። የእውነቴን ነው የምላችሁ ለሄሉ በቃ እኔ ምን ልበላችሁ? ሁኔታችሁ በጣም ያስቀና ነበረ። የሁለቱ ፊልም ታውቃላችሁ ፊልም በቃ አይተ እኔ ከይቱ መንደር እነሱን ሳይ የእውነቴን ፊልም መስሎኝ፣ ይነማቸው በቃ ሁሉ ነገራቸው ደስ ይላል ሁኔታቸው ምናምናቸው። እና እንደውም ያብን ለሄሉ በጣም ነበር የወደድኩት። የእውነቴን ነው ሄሉ የተጎዳይ ስለሆነች ይክሳታል ብያሰብኩት አይነት ልጅ ነበር። ግን ደግሞ ያብ አቋም የለውም ለዛ እና አዱኝ ነው ቤተሰቦች እንጂ ነሄሉና ያብ በፍጹም እንዲለያዩ አይደለም ደግሞ የምናገረው። ንግር አንዳንዴ በደንብ ከሰማችሁ የውነት ቁም ነገር ትክክለኛ ንግግር ነው። ያባውን አቋም ኖሮት በአንድ ጸንቱ በደንብ ወዷት አፍቅሯት ተንከባክባት ወደፊት ወልዶ ቢከብዱ ራሱ እኔ ደስ ይለኛል። ደግሞ እህልፏ አኮ ነው ቤተሰቦች፣ ምናልባት እኛ ይጋቡ መቼም እኛ ስለምንወዳቸውና ሄሉ እንዳትጎዳ ስለምንፈልግ ነው ሁላችንም የየ ራሳችንን አስተያየት የምንሰጠው እንጂ እኛ ስላለን ሳይሆን እግዚአብሔር ሲፈቅድና ከአንድ ሰው ጋር እህልፏችሁ ነው ይሄ ለእናንተ የተፈጠረ ነው ብሎ እግዚአብሔር መርቆና ባርኮ ሲሰጥ ነው ትዳሩን ፍቅርም የሚሰምረው ብዬ ነው እንደኔ ማስበውና እና የእኛ ደግሞ ፍላጎትና ምኞት ነው አደን ለዛ ነው እንጂ፣ እኔ የእውነት ይነው ምላችሁ ሄሉና ያ አሁንም ቢሆን አንድ ላይ ቢኖሩ እኔ ምንም ችግር የለብኝም ደስ ይለኛል። ብቻ ሄሉን አይጉዳት፣ ድጋሚ አይስበራት። ያ የተሰበረ ልቧን የሚጠግንላት እንደ ወንድምም እንደ ጓደኛም አብሮ ስህተቷን እያስተካከለ እሱ ቢያጠፋ እሷ ብታጠፋ አብረው እያስተካከሉ የሚኖሩ እንዲሆኑ ነው እንጂ የኛ ጥረት እኮ እንዳትጎዳ፣ ድጋሚ ሄሉሻ እንዳታለቅስ ነው። አይታችኋሉ፣ ሁለት ጊዜ ሶስት ጊዜ ሄሉሻ አልቀሳለች ና እንደዚህ ደግሞ ያማችኋል ሲሆኑ ያ ስሜት ይሰማቸዋል። ያ ነው እንጂ ቤተሰቦች፣ እኔ ኮሜንታችሁን እቀበላለሁ። እግዚአብሔርን ወደ ሚዲያ ስንመጣ አንዳንዴ የሁላችሁንም ኮሜንት ለማንበብ ነው ግዴታ። ጥሩ ኮሜንት ብቻ የምንፈልግ ከሆነ አስተት ነው። እኔ ሳጠፋ አይ እንዳሁን ልክ አደለሽ ምትክ ይህ ነገር አርሜ፣ ምን እያልሽ ነው የነገር ትክክል አይደለም፣ እንዲህ ቢሆን እንዲ ነው፣ ደስ ይላል። እግዚአብሔርን፣ ደስ ይላል። በቃ በዚህ አጋጣሚ የሄሉሻየን ቤተሰቦች ለእኛም ራሱ እነዚህ ለጤና ሚጤጤዬ ዩቲቦች ራሱ ቤተሰብ ሆናችሁናል። በዚህ አጋጣሚ እኔ ከሄሉ ቤተሰቦች በስማ ምርጥ ምርጥ እህቶች አግኝቻለሁ። እግዚአብሔር አንብላችሁ ከምላችሁ በላይ ምትክዬ በርድ የምትክዬ አይዞሽ የምትሉ ውህቶች አረ፣ እናንተን አለመውደድ የእውነት ከባድ ነው። በዚሁም ልክ ደግሞ የመሰላችሁን ባለችው ኮሜንት የምሰጡ ጊዜያችሁን ከዛች የመዳን ቤት እኮ ስራ ቀላል አደለም። እኔም እዚሁ ስለሆነ ያረዳችኋለሁ ባላችሁ ጊዜ ሆን የሳድ ቪዲዮን አዳምጣችሁ የምሰጡት ኮሜንት ራሱ አንዶ ባትችሉ እንኳን የሆነች ነገር ትንሽ እየሳት አስቀምጡ አታልፉም ና ለእናንተ የእውነት ከእውነት የእውነት የሌሉ ቤተሰቦች በተለይ እኔ ቱ ላይ አይቻለሁ ብዙ ቤተሰብም አፍርቻለሁ። አስር ሺ የሚሆን እንደዛ መያዝ ቀላል አደለም አለን እና ወዶ ፈቅዶ ነው ያ ሰው እኮ ቤተሰብ የሚያደርገው እና እናንተ ደግሞ ትለያላችሁ። የእውነቴን ነው። አመሰግናለሁ። ኑሩልኝ የኔ ቅመሞች፣ በጣም ነው መወዳችሁ። እግዚአብሔር ያክብረልኝ። ለምታበረታቱኝም በእውነት አመሰግናለሁ። ክበሩልኝ። እና ያው አስተያየት ለምሰጡኝም ደግሞ ስነስርአት አላችሁ፣ የሆነ ስነስርአት አላችሁ። እግዚአብሔርን ነው ብላችሁ ምንም ብንሳሳት እንኳን ክፉ ቃል ካንደበታችሁ ያወጣን፣ በቃ እና ትገርማላችሁ። በቃ የተማራችሁ ናችሁ እናንተ። የእውነት ይህን ነው መማር ማለት፣ ዲግሪ መያዝ ብቻ አይደለም። ትዳር ላይ እራሱ ስንት ነገር ያስተምራልና በጣም አመሰግነው ውዶችዬ። እኔ ያብና ሄሉ አንድ ላይ ቢሆኑ ደስታ ነው በቃ። እግዚአብሔር የፈቀደላት የእሷ የሚላት የሚንከባከባት የእውነት የማይጎዳት ነው ወደፊት አብረው የምትኖር እየተደሰተችውን እግዚአብሔር እንዲሰጣት የኔ ምኞት ነው። ቤተሰቦች እሺ፣ እና እንድትራዱኝ ኔ ቅመሞች ማለት ነው እና